ዞሮ ሲያዙ በጥሩምባ ሲያዙ ጉሮሯቸው ናሟቸው አኪም ቤት አኪም ቤት ገብተዋል አለኝ። እውነቱን ነው እውነቱን ነው የዱርዬ መከርኩት መከርኩት። ቁማርተኛ ቁማር የሚጫወት ቁማር የዱርዬ ነው። ማባቱ ተጨዋታ ነው ቁማር ምን አቅለታለሁ። እሱ ነው ያፈላው። አዎ እሱ ነው ያፈላው። አዎ ነገር ነው እኮ ሲገነፍል ነገር ሲገነፍል ነገር ነው ሲገነፍል ምነት አሁን እግዚአብሔር ይመስገን ደህና ነኝ፣ ደህና ነኝ። በጎ ሆኑልኝ እግዚአብሔር ይመስገን ደህና ነኝ። እርሶ ደህና ኖት? ደግ ነኝ አለሁ ቁምብዬ ያለሁ ደግ ነኝ። የት አባቱ ነው ዘካሪያስ፣ አንተ ካልነዳህ ቢለኝ። አሁን በጎ ሆኑ ደህና ነኝ፣ ደህና ነኝ። እርሶ ደህና ኖት አለሁት ተእርሶ ጋር እኔ መጣም መጣም መጣም ደነገጥኩ ምን ሆነው ነው ስል፣ አሁን የገና ጾም ሲፈታ የእድርተኛዋ አባል ልጇ ልትድር ነው። በጥሩምባ ሲያዙ ሲያዙ የዋሉበት ጉሮሯቸውን አሟቸው ሐኪም ቤት ገቦ ሐኪም ቤት ገብተዋል አለኝ። እቤቴ ደነገጥኩ። የድሩ አባል የሆነችው የድሩ አባል የሆነችው ሴትዮ የገና ጾም ሲፈታ ልጇን ትድራለች። በጥሩምባ እየዞሩ ያንለት የገና ጾም ሲፈታ ለሰርጉ የሚሄዱትን እድርተኞች በጥሩምባ እየዞሩ ሲያዙ፣ በጥሩምባ ሲያዙ ጉሮሯቸው አሟቸው ሐኪም ቤት ገብተዋል አለኝ። እውነቱን ነው እውነቱን ነው። ደነገጥኩ። እንዴት ነው መኪና ስነዳ ጎበዝ ነኝ? ወይዘሮ ዝናሽ ደነገጥኩ። ወይዘሮ ዝናሽ፣ ወዬ፣ መኪና ስነዳ እንዴት ነኝ? ጎበዝ ነኝ። እሱ እሱ በጋሪውም ያንገጫግጫል በመኪናውም ያንገጫግጫል። እኔስ እንዴት ነው መኪና ስነዳ? ይኸው ገና መጀመርሁ አይደለም ኧረ፣ እኔ ብዙ አመት ነው የነዳሁት መኪና። ይኸው እሱ በመኪናውም ያንገጫግጫል በጋሪውም ያንገጫግጫል። ደህና ኖቶ ይህ እግዚአብሔር እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር መኪና የቆመበት ክፈሉ ብለው ነው እዚህ ያስቆሙን። መኪና የቆመበት ይኸው ዘጠና አብር ከፈልኩኝ

ታቅፋ አዝላት አገባኝ። እንደ ጉሬ ተራምዷል። አረን ያስገባሁታለሁ። እኔ ችሎታለሁ እኮ ወይዘሮ ዝናሽ። ምን በወጣው እኔን ይሸከማሉ? ራሱ ጋቢው አንድ ሸክም ነው። ፍልዋ ታጠቡ እ ፍልዋ ታጠቡ? ፍልዋ ታጠብን። እሱም እኔም አ እኔም እኮ ታጠብኩኝ። መጀመሪያ ፍልዋ ታጠብን አሁን ፍል ውሃ ተቤት የስንወጣ መሽቷል። ፍል ውሃ ስንሄድ ደግሞ ወረፋ ነው ውስጥ ያለው ታጥቦ ሲወጣ እደ ቁጭ ብለን አድሯል። አድር ወይዘሮ ዝናሽ ወይዬ፣ ዘካርያስ የተናደደው ለምን መሰሎት? ቁማር ተበልቶ ነው። ቁማር ተበልቶ ቁማር ተጫውቶ ቁማር አዎ የምን ቁማር ቁማር ቁማር አያቁም። ቁማር ቁማር ይጫወታል እንዴ? አልፎ አልፎ ይጫወታል። ቁማር ተቀጣ። አዎ፣ ማባቱ ቁማር ተጫዋች አረገው። እኔ መከርኩት፣ መከርኩት፣ ቁማር የዱርዬ ነው። የዱርዬ። መከርኩት፣ መከርኩት። ቁማርተኛ ቁማር የሚጫወት ቁማር የዱርዬ ነው። ማባቱ ተጫዋች አለው። ቁማር ምን አቀለታለሁ? መከርኩት፣ መከርኩት፣ አይሰማም። አሁን እድሩን ሰብስቤ በእድሩ አስመክረው ነው። ቁማር ቡና ቤት ነው አይ ቡና ቤት እንኳን አይደለም። የት ነው የሚጫወተው ቁማር? እዚህ አንችላሉ ቤት አጠገብ አንድ ቤት አለ፣ አንችላሉ አጥር ግቢ። አዎ ቁማር የሚጫወትበት አዎ። እና ቁማር እየከፈለ ነው። አዎ፣ በዛ ተናዶ ነው። ምንን የቤት ብትወቱኝ ታጥር ውጭ ታጥር ውጭ ተመኪናው ታቅፎ ቤት የሚያገባኝ የለም። ደግሞ ቀኑ መሽቷል። እሱ ቤት ውሳዱኝና አግኝና የማኖሽ አድላ ታግባኝ እሱ ቤት እሁት አቶ ቁምቢ ቤት የብትወቱኝ ታጥር ውጭ ተመኪና ታቅፎ ቤት የሚያገባኝ የለም። እግሬ እግሬ ተራምዶ አልገባም። ግድ የለም፣ ግድ የለም። እሱ ቤቱ ሰዱና የማነሻ አዝላ ታገባኛለች፣ ተመኪና ውስጥ እሺ። የማነሻ አዝላ በጀርባ አዝላ ታገባኛለች። እኔ እኔ ቤቱ ወይ። እስቲ እዚህ የሚጠጣ ነገር አለ ላምጣልዎት። አጥሩ ውጭ። ቆይ፣ ሌላ የሚጠጣ ቆንጆ የሚጠጣ አለ። አይ የሚያሰክር እኮ አይደለም ቢሪ እንዲያ ሁለት ጠጣው። እዛ ትፍል ውሃው ጋ አልጠጣም። መጠጥ የሚባል ነገር አልጠጣም። እዛ ፍል ውሃው ጋ ቢሪ እንዲያጠጣው ቢሪ እንዲያ ገዝቶ ደግሞ ሌላ የተናደደበት ምክንያት ምን መሰሎት? ወይዘሮ ዝናሽ ለሚስቴ ቡና ፈላለው አለ ለሚስቴ ቡና ለማ ለጀማነሽ አፈላለሁ ብሎ ራሷ ታፈላለ ማናፍላለው ፍላለው። እሱ ቡና መጠጣት ትተዋል፣ አይጠጣም። እሷ አፍልታ ትጠጣለይ። ሰራተኛዋም አትጠጣም። ቡና አይጠጣም። እዛው ቁጭ ብሎ ተቆልቶ የተፈላውንም አይጠጣም። ቡና ትተዋል፣ አይጠጣም። አሁን ለምንድን ነው የተናደደው? ብለው ዘካርያስ፣ ምንድን ነው ያናደደህ? ሰሞኑን እንደው ዝም ብለህ ትቆጣለህ፣ ትናደዳለህ? ብለው አይ ጋሽ ቁምቢን የሚያናድደኝ አለ በቀደም ለጀማነሽ አስደስታለሁ፣ ሚስቴን እንደው ቤቱን ሞቅ ሞቅ አድርጌ ደስ እንዲላት አደርጋለሁ አለና ቡና ፈላ። ከዛ እቤታቸው አዎ፣ ከዛ ከዛ ቡናው እንዳለ ገነፈለ። ሞባይል ይሄ ስልኩን እያየ እረሳው፣ ቡናውን ገንፍሉ ገንፍሉ አያውቅም ነበር። አሁን ገነፈለበት። ከዛ እሱ ነው ያፈላው። አዎ እሱ ነው ያፈላው። አዎ ነገር ነው እኮ ሲገነፍል፣ ነገር ሲገነፍል፣ ነገር ነው ሲገነፍል። ገንፍሉ ያቅም ቡናው እየማነ ስታፈላ። ከዛ ቡናውን ገነፈለ፣ እሷም ገነፈለች። ተናደደች ተናደደች። ቤቱ በአንድ እግር ቆመ፣ በአንድ እግር ቆመ። ቢያባብላት ቢያባብላት ምንም ቢላት ከእንደገና እሷ ቡናውን አፍልታ ቡና ጠጥተው በሰላም እንትን አሉ። እሷ ስታፈላ ቡና ገንፍሉ አያቅም፣ አይገነፍልም። እሷ ስታፈላ ገንፍሉ አያቅም። ጀማነች ስታፈላ ቡና ገንፍሉ አያቅም። እኔ ግን አልጠጣም። እኔ ቁርባኑ አስጠልሶኛል፣ ቡና ቁርባኑ አስጠልሶኛል። ቡና አልጠጣም። እና ዘካሪያስ ሁለተኛ የተናደደበት ምክንያት አንዱ ይሄ ነው። እና ትቷል፣ አይጠጣም። እሱ አይጠጣም፣ አይጠጣም፣ ትቷል። አሁን ምን ይጠብቃሉ? ቆይ ልጠጣ ነው። የሚጠጣ ነገር አለ እዚህ? ቆንጆ ቆንጆ፣ አንድ ነገር አልጠጣም። ችግር የለም ይቀምሱትና፣ ወይዘሮ ዝናሽ ቆረው፣ ከዛሬ ሳምንት ቁርባል በሉኛ የዛሬ ሳምንት ማርያም አልነበረኝ ቅድስተ ማርያም አራት ኪሎ ያለችው ታቦት ወጣይ ታቦቱ ሶት ዞሮ ወደዛው ቄሶቹ አቆረቡኝ። ያቁኛል ያቆታል ቄሶቹ ሁሉ ምርሶን አቆረቡኝ። የሚካኤልም ያቁኛል የራጉኤልም ያቁኛል። የሚካኤል የሚካኤልም ቄሶች ያቁኛል፣ የራጉኤልም ቄሶች ያቁኛል። የዮሐንስ ማርያምስ ዮሐንስ ማርያም እኔ ቆርቤ አላቅም። ለመሳሙ ድሮ እየሄድኩ ስማታለሁ። ዮሐንስ ማርያም እኔ ግን ቆርቤ አላቅም። ለመሳሙ ድሮ እየሄድኩ ስማታለሁ። ዮሐንስ ግቢ አሁን አሁን፣ የዛሬ ሳምንት እሁድ ቅድስተ ማርያም አራት ኪሎ አለችው ቅድስተ ማርያም ነው ማቆርቦት ብሎ ወሰደኝ። ኧረ ተገኝቶ ነው ውሰደኝ ስለው ሽዞኝ ሲገባ ታቦት ወጣ። ታቦት ወጣኝ። ቴዞራ በተስኪያኑን ሶስት ቴዞራ ገባች። ወደዚያው ቄሶቹ አቆረቡኝ። ያቁኛል የማርያም ቁርባን የዛሬ ሳምንት እሁድ ራጉኤልስ ቀርቦ መርካቶ ቅዱስ ራጉኤል ቆርበ ያውቃሉ። ራጉኤልም እሱ አይመቸውም አንዳንድ ጊዜ በአራት አመት ነው በሶስት አመት አንዳንዴ ያቆርበኝ ነበር። አልተመቸውም። ሚካኤልም እንኳን እየወሰደ ለማቁረብ ጊዜ ተዋል። ስራ በዛብኝ። ምን አስቀርተውበት እንዳይሆን የሚሰጡትን እቺ ሁለት መቶ ብሯን ነው ምንድን ነው ማ እርሶ ለዘካርያስ ሲያቆርቦት ሲያቆርቦት የሚሰጡትን ሁለት መቶ ብር አስቀርተውበት እንዳይሆን ወይ እ ሊያቆርበኝ ሲወስደኝ መቶ ብር አቁርቦ መልሶ ሲያመጣ አይ መቶ ብር ሁለት ሁለት መቶ ብር እየሰጠው ነው የአሁኑ። አሁን ቅድስተ ማርያም አራት ኪሎ ያቆረቡት ጊዜ ሰጥተውታል። አልሰጡትም አልሰጠውም ት እሱ ነው ወሰደኝ እና ለምን አልሰጠውትም? እሱ ወሰደኝ እ ነው ወሰደኝ እና ታዲያ እሱ ሲወስድ እሱ ነው ወሰደኝ የወሰደኝ እሱ ስለሆነ መጠጥ አይደለም መጠጥ የሚባል እኔ እንዳይቆረቁረኝ እንጂ ችግር የለውም። ሶፋው ላይ ተኝተላል። ሶፋው ላይ እነሱ ይተኙበታል። አይቆረቁርም። እነ ዘካራሱን ጀማነሽ የሚተኙበት ነው ሶፋውን፣ በሩ የሚቆረቁር ካለ ነው እዛ እነሱ ቤት እሄዳለሁ፣ ችግር የለም። ቦታው እንዳይሳሳት ልብ አርጉና። ነጁ ኧረ እኔ ጎበዝ ነኝ። ኧረ እኔ ስነዳ ጎበዝ ነኝ። እኔ ማንም ማንም እኔ መኪና ስነዳ ማንም ማንም ማንም አይልም። ሌሊት ነው፣ ሌሊት ስለሆነ ኧረ እኔ ጎበዝ ነኝ መኪና ስነዳ። ወይዘሮ ዝናሽ አሳብ አይግባው ተይዞት መኪና የሚበዛል ደግሞ ሌሊት ነው። ወይዘሮ ዝናሽ። አቤት። ለምንድነው አልጠጣም ያሉት ጭማቂ እኔ ለምን ዶክተር በረከት በራጅ ምርመራ ሁሉንም መጠጥ አትጠጡ ብለውኛል። እውነት እሳቸው ነው ያሉት? ዶክተር በረከት በራጅ መርማሪው ምን አሉ? እሳቸው ሁሉንም አትጠጡ አትጠጡ ብለውኛል። በፍስ ጊዜ እርጎ በፍስ ጊዜ እርጎ በጾም ጊዜ ሻይ ቤት የጠጥቼ ወጣለ ወጥቻለሁ አሁን ስገባ ጀማነሽም ዠማነሽም አብዲሊ ታልኳ ታፈላለች ግን ይበቃኛል ሷ አስቸግርም እስር አውላ ዛሬ ውል ነው ስራ የላትም ጀማነሽ እነ ዘካርያስ ቤት ማደሪያ ይኖር ይሆን እነ ዘካሪያስ ቤት ማደሪያ ይኖሩ ይኖር ወይ ይኖራል ቤት ማደሪያ እቶ ባውላ አይተኙ እኔ ሶፋ አልወድም፣ ፍራሽ ነው የምወደው። አልጋ ላይ ፍራሹን ያን የምተኛበት ነው። ከእርሱ አጠገብልተኛ ልተኛ አይ በቃም ፍራሹ ትንሽ ነው። ለእኔ ብቻ ሴስቴድ የምተኛበት እኔ ሶፋ አልወድም፣ ሶፋ አልወድም። እንግዲም የሚተኛበት ነው። እንግዲ የፍራሹ የዘካረስት አባት ተመቀሌ ሲመጡ የሚተኙበት ነው ፍራሹ። እና እኔ ሴስቴ ትተኛበታለሁ እንዴት ነው መኪና ስነዳ ወይዘሮ ዝናሽ? እሱ ያንገጫ ግጫል፣ መጣም ያንገጫ ግጫል። እኔ ስነዳ እንዴት ነኝ? አሁን እንደና ነው የምትነዱት? ጎበዝ ነኝ። እሱ መጣም ያንገጫ ግጫል። ዘካራስ መጣም አይ ያንገጫ ግጫል። አዎ መንገዱ ነው። ምን ነው አንተ፣ መንገዱ ነው ይለኛል። መንገዱ ነው ያው መንገዱ ቆንጆ መንገድ ነው። ውሸቱን ነው፣ ውሸቱን ነው። ውሸቱ መሆኑማ በመኪናው መተዋት ይታየኛል። ይታየታል እንዴ ማለት ወይዘሮ ዘሮ ዝናሽ ያው መነጥር አድርጌ ሁለቱ አይንም ወራ ተገፏል። ለምርመራ አራቴ ደም ተቀድቶ ተሰውነቴ ለራሴ ነው፣ ለምርመራ ይታየታል ማለት ነው ያው በመነጥሩ መነጥሩ ተወጥ አይታየኝም። ከታዮት ታዲያ እኔ ማን ነኝ? እኔ ማን ነኝ? በጣም ደምቆ አይታየኝም። አይኑ እየደከመ ነው። እኔ ማን ነኝ? ወይዘሮ ዝናሽ እኔ ማን ነኝ? ያው አቶ ቁምቢ ነኝ። እሳቸው ነው። ምን አድብሎት ብሎኛል። አዎ ጎበዝ። ጎብዝዋል፣ ጎብዝዋል እርሱ እንዳይሳሳት ሆቴል ቤት አሁን። አረ፣ እኔ ምንም አይሳሳትብኝም። ጎበዝ ነኝ፣ መኪና ስነዳ ቦታም አውቃለሁ። ድሮ ታክሲ ላይ ሰርቻለሁ። ወይዘሮ ዝናሽ ታክሲ? አዎ፣ በታክሲ የንግድ አዎ፣ ብዙ አመት ሰርቻለሁ። ታክሲ አዎ፣ ታክሲ እኮ የንግድ ነው፣ የንግድ። የሚሳፈር ሰው እየከፈለ፣ የቤት መኪና አይደለም ታክሲ የንግድ ነው። እየከፈለ ሰው የሚሄደው። አዎ እውነት ወት ወይ ወይዘሮ ዝናሽ። አቤት። ይኸው ደርሰናል። ዘካርያስ ቤት ዘካርያስ ቤት ደርሰናል። ይሁን ተመኪናው የማነሽ አዝላ ታገባኛለኝ። አረኔ ችሎታ አለው እንዴ። ምን በወጣሁ ምን ነው እንዴ? ምን የእድርተኛችን አይደሉ እርሶ? ምን ነው ታቅፈው ማግባት ይችላል እንዴ? ይችላል ነው። በዛ ላይ የእኛ እድርተኛ ነዎት እርሶ። እንዴ ደግሞ የምሰጦት ገንዘብ አለ ደግሞ። ወይዘሮ ዝናሽ ወይዬ፣ የኛ እድርተኛ አይደሉ እንዴ? እርሶን አይደለም መሸከም፣ እንደው አዝየውት ብዞር ራሱ እንደው ደስታ ይመች ይችለዋለሁ እንዴ? እንዴ ወጣው ደሞ እኔና እኔም ተሸክመው የምታዞሩት ምን ቦጣው እንዴ፣ እድርተኛ የእርሶ የኛ እድርተኛ ነውታ። እንዴ እንኳን አይደለም ተሸክሜ አዝየዎት ብዙ አለ ራሱ ደስ ይለኛል። ወይዘሮ ዝናሽ አቤት። አዝየዎት ብዙ አለ ራሱ ደስታውን አልችለውም፣ ደስታውን አልችለውም። ለምን ዞር አለው? ታዝዬ ታዝዬ በጀርባ ለምን ዞር አለው? ምን መጣየው? ጋሪው አለ። ተመኪና ስንወጣ በጋሪው ነው የሚወስደኝ። አይ ከደስታ ብዛት ማለቴ ነው። የደስታ የደስታ ነው። ደርሰን አልቆ፣ ጀማነሽ ካለሽ ልጥራት? አዎ ጥሯት። አዝላ ታገባኛለች። ደረስን እሱ ቤት። አዎ ጀማነሽን ጥሯትና አድላ እንድታገባኝ ነው ይካበዳሉ እንዴ እርሶ ከበድ ይላሉ እንዴት ነው ከበድ ይላሉ ወፍራም ነው ተደሞ አቤት ጋቢውን ይዛ እንድገባው ሰራተኛዋን ቢጠሯት ምን አለ ቆይ እሷ እዛ ስራ እየሰራች ነው ጋቢው ይከብዳል እዚህ አይተኙም እዚህ ላይ አረ ይቆረቁራል ይሄ ይቆረቁራል የምኑ ነው እነሱ ይተኙበት እንግዲህ አይተኛበት የለም ታዲያ በታክሲ ይሄዳለሁ እኔ በታክሲ ይሄዳለሁ ባሉ ሰላም ግቡ። ወይዘሮ ዝናሽ መሽቷል። ወይዘሮ ዝናሽ እንዴት ነው መኪናው? ጎበዝ ነኝ። መኪና ስነዳ ጥሩ ነው። የሚነዱ ጥሩ ነው እርሶ። እሰይ እሰይ እሰይ፣ ይሁን። የማነሽ የለችም? እንዴታ፣ ስራ ስራ ናት። ዛሬ እሑድ ነው እኮ ስራ የለ። ዘመድ ልጠይቅ ሄዳ ነው አለችኝ። በቃ እኔ መጣለሁ። እዚህ ነው ማድረው። በኋላ መጣለሁ። በቃ ይመቻል ይመቻል።